ልባም ሴት ጀግና ሴት ለባሏ ዘውድ ናት፣ የደስታ ምንጭ ናት። ሀይሚዬና ብሩኬ እንዴት እንደሚያምሩ እስኪ ዋቸው። የሰርጋቸው እለት ምን እንደሚሆን እኔ አሰብኩት ብዬ ሳልኩት ትላላችሁ። እንዴት እንደሚያምሩ ከሰው አይን ያወጣችሁ የሚዲያው ድምቀቶች መጨረሻችሁን ያሳምርላችሁ ማለት ፈልጋለሁ በመጀመሪያ ሲቀጥል ሀይሚዬን እኔ ሳላደንቅ አላልፍም። በጣም ጀግና ሴት ናት። የትንሽ ትልቅ በዚች በአጭር ቀናት ውስጥ ከብሩኬ ጓደኞች ጋር ተግባብታ የእሱን ሁለት መቶ ሺህ ሰብስክራይብ ለማክበር ጀልባ ላይ እንግዲህ አስባችሁታል። ከሰው ሀገር ላይ ዱባይ ላይ በማታውቀው ሀገር ላይ እንግዲህ ከሰው ጋር ተግባብታ የእሱን ደስታ ለማብሰር እሱን ለማስደሰት ከታች ከላይ ብላ እንደዚህ አድርጋ አዘጋጅታ በእውነት የምትገርም ልጅ ናት። የምትገርም ማለት ነው። ምንም አይነት ነገር አይበግራትም። በቃ የትም ብትገባ ትኖራለች። ሀይሚዬ ከሰው ጋር ተጓብቶ መኖርን፣ ከማንኛውም ሰው ጋር መግባባት ትችላለች። የሰው መውደድ ደግሞ እግዚአብሔር እሱ ይሰጣል። የእውነት ሁለት አንድ አይነቶች አንድ ናቸው እኮ ደግሞ። አንድ ጭቅጭቃቸው አንድ አይነት ንግግራቸው አንድ አይነት ሁሉ ነገራቸው አንድ አይነት ናቸው። እና እውነት ለመናገር ብሩኬም ከዚህ በላይ ይገባሃል። በጣም መልካም ልጅ ነህ። በጣም መልካም ወንድ ነህ። ለሴት ልጅ በጣም ትልቅ ክብር አለው እና ሀይሚዬን ለማስደሰት ለሀይሚ የደስታ ምንጯ ነው። ለሀይሚ እኔ እንጃ አላቅም። በምንም ቃል መግለጽ አይቻልም። እና በጣም ብዙ ነገር እየሆነላት ነው። እሷም በተቻላት አቅም ለሱ መሆን ባለባለቅ እየሆነችለት ነው እና መጨረሻቸውን ደግሞ አሳምሮት ደግሞ እነዚህ አራት ልጆች ተወልደው ደግሞ ዱባይ ላይ አብረው ሲዝናኑ ለማየት ያብቃን። እስኪ እግዚአብሔር ይጠብቃችሁ፣ ከሰዋይን ያውጣችሁ፣ ከአስመሳይ ምቀኛ፣ ከአስመሳይ ሰው እግዚአብሔር ይጠብቃችሁ በሏቸው። የእውነት እኔ በጣም ነው የምወዳቸው፣ በጣም ነው የማደንቃቸው፣ የእውነት ማለት ነው እና በጣም እንደዚህ በፍቅር ሲመጡ ሁለታቸው ብቻ ሲመጡ እንደ ደስ እንደሚል። ሶስተኛ ወገን ግን አንፈልግም እኛ። እነሱ ሁለታቸው ሲመጡ ነው ደስ የሚለው። ሚዲያው ይደምቃል ትላላችሁ። ሰላም ለእናንተ ይሁን፣ ውድና እየተከበራችሁ የቻናል ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም እንግዲህ በተለመደው ቪዲዮ መጥቻለሁ። እንግዲህ ለድምፄ ጥራት በጣም ይቅርታ ያው እንግዲህ አየሩ ዱባይ ነኝ ያለሁት። አየሩ ትንሽ እየተቀያየረም ስለሆነ ድምፄ በደንብ አልተሻለኝም። ጉፋን ማለት ነው እና እና ሁላችንም ሰላም ብያለሁኝ። ለዚህ አዲስ ቤት የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ዛሬ ግን በጣም ደስ ብሎኛል ሀይሚዬ ቃሏን ስላከበረች ብሩኬን ሰፕራይዝ አድርጋ እንደዚህ ፋፈሽ ብለው ድምቅ ፍክት ብለው ዱባይን በቃ እንዴ አሸበረቁባት። በቃ ወይኔ ሁሉ ነገር ያምርባቸዋል። እንግዲህ ከላይ ነው የተሰጣቸው። እንግዲህ እግዚአብሔር ሲሰጣቸው፣ እግዚአብሔር ሲወዳቸው ሁሉ ነገር ይሰጣቸዋል። መልካም ነገር ማድረግ፣ መልካም ነገር ማሰብ። ሁለቱም ቅን ልጆች ናቸው። ብሩኬን በጣም ቅን ነው፣ ሀይሚዬን በጣም ቅን ናት። የዋህ ናት፣ እሱም የዋህ ነው። ሁለት አንድ አይነቶች ናቸውና ይገባዋል። ለብሩኬም ሀይሚዬም ደግሞ ቃልዋን አክብራለች። አከብርላለሁ ብላ ነበረ እሷም አክብራለች። እንግዲህ ዱባይ ላይ ለመጀመሪያ ጊዜ ሁለት መቶ ኬውን ያከበረ የጀግና ሴት ወንድ ብሩ ኬም ማለት ነው እና ሆነ ለመናገር በጣም ነው ደስ ያለኝ። እኔም እግዚአብሔር እንግዲህ ከክፍሉ ይጠብቃችሁ እንግዲህ በሰላም ደግሞ ተዝናንታችሁ አፈሽ ብላችሁ ወደ ሀገራቸው ደግሞ በሰላም ለመግባት ያብቃችሁ ነው ማለት የምፈልገው። የሆነ ለመናገር በጣም ነው ደስ ያለኝ። በቃ እንደዚህ ተውበው አሸብርቀው ሲመጡ ሚዲያው በቃ የእነሱ ነው ትላላችሁ። በቃ እነሱ ብቻ ይምሩት። በጣም ብዙ ዩቱበሮች አሉ ግን በቃ እንድናይ ሀይሚዬና እንድናብሩኬ የሚሆንልኝ ሰው የለም። ምንም ማድረግ አልችልም። እንግዲህ መውደድ ነው እንግዲህ ፍቅር ነው ትላላችሁ። ፍቅር ከእነሱ ነው ያስተማሩን አይደለ እንዴ? የጨሪቃ ፋሚሊ ቤተሰቦች እና እግዚአብሔር አይለያችሁ መጨረሻችሁን አሳምረች ደግሞ በአንድ ጣራ ውስጥ የምትኖሩ ያድርጋችሁ ማለት እፈልጋለሁ። የጨሪቃ ፋሚሊ ለምታበረታቱ እውነት ለመናገር ለነብሩኬ ብቻም ሳይሆን ለእኛም ለትንንሽ ዩቱበሮችን በጣም ታበረታታላችሁ። በጣም አርኪ አመሰግናለሁኝ። ለምታበረታቱኝ እጅግ አድርጌንም አመሰግናችሁ። ሰብስክራይብ እያደረጋችሁ በርቺ፣ ጠንክሪ ለምትሉኝ አመሰግናለሁኝ እህቶቼ ክበሩልኝ። በያላችሁበት ሰላማችሁ ብዙ ትበድልኝ ሰላም